ር ወገኖችን የዚህ እየሳኩኝ ነበር። አብይ አህመድ ጠላቶቻችን እንደ ቅማል እናራገፋለን። ቅማል ወያኔ ነው። ቅማል ያጋባብህ ሕወሀት ወገኖች፣ ኢትዮጵያውያን ያነጋገር ወይ ቅማል። ቅማላሞቹ ከደደቢት መጥተው ሀገሪቷን በከሏት። አሁን እናንተን አይነት እነ አብይን አህመድን የመሰሉ ቅማላ አዲስ አበባ ሲገቡ ከነ ቅማላቸው ነው የገቡት። ህወሀቶች እና ቅማላቸውን፣ አልራገፉብን ቅማሎቹ ማናቸው? እነ አብይ አህመድ አሁን እዚህ ላይ እዚህ ፎቶግራፍ ላይ የምታዩዋቸው ብሔር ብሔረሰብ ብለው ነው የተሰበሰቡት። አማርኛችንም እኮ ነው ቅማል ያደረጉት እኮ የሚገርም ነገር ነው። ብሔር ሌላ ቃለው፣ ብሔረሰብም ሌላ ቃለው። ብሔር ብሔረሰብ የሚባል ነገር በአማርኛ ቃላት ውስጥ የለም። ይሄ ደደቢትኛ ወይም ደደብኛ ነው። ደደቦች አሁን እዚህ ቦታ ላይ ተሰብስበው የብሔር ብሔረሰቦች ቀን አከበርን ይላሉ። ወገኖች፣ ብሔር ማለት ቃሉ ግዕዝ ነው። እኔ ነገሩ አስቆይ ነው። እሱ አሁን እስቲ ቅባላ እናራግፋለን። ቅማላሞቹ እነሱ ራሳቸው ወያኔ ጥሎብን ሄደው። ቅማል እነሱ ናቸው፣ ሀገሪቷን እንደ ቅማል ደም የሀገሪቷን ደም እየመጠጡ ያሉት እና ቅማል ቅማል። እንዴት ቅማልን ያራግፋል? እኔ እኮ የሚገርም ነው። እና አሁን የአብይን ንግግር ስሰማ ነው እዚህ አንድ ሰው ሼር አድርጎት ፌስቡክ ላይ አይቼ ይሄን ፎቶግራፍ ደግሞ ስክሪንሾት አድርጌው ነው የብሔር ብሔረሰቦች ቀን ተከበረ ተብሎ ብሔር ብሔረሰብ የሚባል ነገር በአማርኛ ቃላት ውስጥ የለም። ቃሉ ግዕዝ ነው። ብሔር ማለት ሀገር ማለት ነው። ብሔረሰብ ደግሞ ጎጥ ወይም ነገድ ወይም ዘርህ ነው። ብሔር ብለህ ከጠራህ ኢትዮጵያ ናት። ብሔር ብለህ ከጠራህ ኬንያ ናት። ብሔር ብለህ ከጠራህ ሱዳን ናት። ብሔር ማለት ሀገር ማለት ነው። የግዕዝ ቋንቋ ቃል ነው። አማርኛ አይደለም። ብሔረሰብ ደግሞ ሁለት ቃላትን ይዟል፣ ብሔርና ሰብእ። ብሔርና ሰብ ወደ አማርኛ ሲተረጎሙ ሀገረሰብ ይሆናል። ሰብ ማለት ወይም ሰብ ማለት ሰው ማለት ነው በግእዝ ብሔረሰብ ካልን የሀገርኛ ወይም የሀገር ሰው ሀገረሰብ ዘርህ ማለት ነው። አማራ ወይም ኦሮሞ ወይም ደግሞ ጉራጌንህ ማለት ነው። ብሔረሰብ ማለት ነው። ስለዚህ የብሔረሰብ ቀን አከበርን ሊባል ይችላል። ብሔረሰብ ግን የሚከበረው በዓመት አንድ ቀን አለው? ኤቭሪ ሲንግል ዴይ፣ ኤቭሪ ሚኒት፣ ኤቭሪ ሴኮንድ፣ ሁልጊዜ በሰውኛ ማንኛውም ሰው ብሔረሰቡን ማክበር ግዴታው ነው። ራሱን ካላከበረ ማንም አያከብረው። ራስንን ስታከብር መልካም ነገር ስትሰራ ነው። በትግሬ የበላይነት ሀያ ሰባት ዓመት ህዝብን ሲጨቁን የነበር ህዝብ ሌላውን ባሪያ አድርጎ የብሔር ብሔረሰብ ቀን እያለ ሲያጃጅላችሁ ስንመለከት ኖርን። እኛ የብሔረሰብ ቀናችን ወይም የሀገራችን ቀን ሁልጊዜ በየሰከንዱ ነው። በዓመት አንድ ቀን አይደለም። ይሄን ህዝብ ቅማል አራግፎበት ሂደቅ ህዝቡን ቅማል አደረገው። አሁን እዛ ላይ የምታዩዋቸው ቅማሎች ናቸው፣ ጠቅላላ ከአብይ አህመድ ጀምሮ እዚህ ላይ ተሰበሰበው በሙሉ ቅማል ቅማላ፣ ማን አራግፎ ሄደው? ሕወሀት ያራገፈው የቅማል ስበሰው ነው። ሀገርም የሚመጠምጥ ኢትዮጵያን የመሰለች ሀገር በሀምሳ ባንዲራ የሚመጠምጥ ሀገርን ያበላሽ ሀገራን ያዋረዳችሁ ወራዶች ናቸው እዚህ ላይ የምትታዩ በሙሉ ለሀገራችሁ ክብር የሌላችሁ ዘራችሁን አስቀድማችሁ ኢትዮጵያን የረሳችሁ ጎጠኞች ናችሁ። ጠቅላላ ዜና ሚት ቅማሎች እናንተ ናችሁ። እናንተን ነው ማራገፍ። አብይን ከነግስ አንግሱ። ወያኔ አራግፎብን የሄደውን አራግፈን ኢትዮጵያን ሪስቶር እናደርጋለን። ኢትዮጵያ ማለት የሁሉም ብሔረሰብ የአንድነት የአህዳዊ ህዝብ ናት። አሃዱ ሱኑ እንዳስተምር መሰለኛው፣ አሃዱ ማለት አንድ ቁጥር ነች። አሃዳዊ ማለት ደግሞ አንድነት ነው። ኢትዮጵያ ማለት የብዙ ከሰማንያ በላይ የሚሆኑ ብሔረሰቦች ብሔር ብሔረሰብ አይደለም እንደናንተ። ምክንያቱም የእኔ ብሔር ኢትዮጵያ ናት። ብሔረሰብ ማለት ደግሞ ጎጥህ ዘር፣ እኔ ዘር አልቆጥረም። ኢትዮጵያ ቢ የኔ ብሔር ኢትዮጵያ ናት ሴት ከዛ በላይ ትርፍ ነው ሁሉም አማራ ኦሮሞ ሲዳማ ጉራጌ ማንነት እያልክ ጣሊያን የቀመረው ካልኩሌሽን ነው ይሄ ጣሊያን በአምስት ዓመቱ በቆየበት ጊዜ ኢትዮጵያ ውስጥ ጋላ ጉራጌ ሲዳማ ምናምን ብሎ ከፋፍሎ ያስቀመጠው ነገር አለ ይሄንን የትግሬ ቅድሞችን ወያኔዎች የ1918 ምቶዎችን ምናምን እንደዚህ አይነት ትምህርት ሰጥቷቸዋል ዛሬ ያንን ቅማል እናንተ ላይ አራግፈው እንደዚህ አይነት ቅማላን ተሰበስቧል። ዛ ሕወሀት ያራገፈው ወይም ደግሞ የቀመረው ቅማል ዛ ላይ ተሰበሰበው። ብሔር ብሔረሰብ የሚባል ቃል በአማርኛችን ውስጥ የለም። እንዴት ነው አማራንን የምትሉ? አማርኛችንን ተከላከሉ እንጂ አማራንን የምትሉ። እኔ አማራ አይደለሁም ኦሮሞም አይደለሁም ማንም። እኔ የኔ ብሔረሰብ ብሔር፣ የኔ ብሔር ኢትዮጵያ ናት። አሴት ከኢትዮጵያ በላይ ምንም ነገር የለም። እኔ ከልጅነት እስከ ኢትዮጵያ ትቅድም ብያደግኩ ነኝ። እንደናንተ እዚህ ዘር ቆጣሪ ወይም ቅማላ ማለት እናንተ ናችሁ ዘር ቆጣሪዎች፣ ጎጠኞች፣ ጸረ ህዝብ ማለት እዚህ ላይ የተሰባሰቡ ብሔር ብሔረሰብ ትላለ። ኢትዮጵያ ትቀድማለች። ኢትዮጵያን መጀመሪያ ስታከብር ነው ልትከበር የምትችለው። በዚህ በእናንተ የተነሳ ነው ይኸው፣ በመላው ዓለም ኢትዮጵያ አሁን እንዴት እንደምትሰደብ። እዚህ ውጭ ሀገር ሆነን እኮ ተንቁ። ያኔ መሰለ የታላቅ ህዝብ የት ሄደ እየተባለ ነው። እኛም መልስ እየሰጠን ነው። አይ ኤትኒክ ፌዴራሊዝም ተሸሽገዋል። እያንን እውነቱን እየተናገር ነው። ለእኔ ግን አሁን ያቺ ኢትዮጵያ ትናፍቀኛለች። ብሔር ብሔረሰብ ይላል፣ አመዳም ቅማላም ሁሉ። ቅማል እናንተ ናችሁ። እናንተን ነው ማራገፍ፣ እናንተ ጎጠኞችን ወገኖች ለኢትዮጵያ አንድነት እንነሳ ከዘር ፖለቲካ ነጻ የሆነች ኢትዮጵያን እንመስረት እነዚህን ቅማሎች ማራገፍ ያለብን እኛ ነን ፋኖ ራሱ ቅማሎች ናቸው እኮ ፋኖ በአማራነት ነው የተደራጁት የሕወሀት ሲስተም እኮ ነው ከሕወሀት ጋር ቢጋጩም ቅማሎች ናቸው ራሳቸው አሁን እንደገና እጅ እየሰጡ ነው ለምን እውነትን አንናገርም ስንት ዓመት እንታገሳለን ወገኖች ጠላቶቻችን ቅማሎ ቅማሎችን እናራግፋልናል። ቅማሎች እናንተ ናችሁ፣ የህዝብ ደም የምትመጡ በኢትዮጵያ ጫንቃ ላይ እኮ ቅማ ያልሆናችሁ በዘር ፖለቲካ የሚጨባለቅ ነው። ቅማላም እንዴ ወገኖች፣ የምን ትግስት ነው? ኢትዮጵያ እንዴ ኢትዮጵያን እናስቀድም። በቃ ከዛ ውጪ ምንም ነገር የለም። ዘር ቆጠራ ትርፍ ነው አማራ ፋኖ ሲሉ እኔ ደሜ ነው የሚፈለው ኢትዮጵያ ፋኖ እኔ እኮ በኢትዮጵያ ፋኖነት ወታደር የነበርኩት ቃለ መሀል ላይም እስከ ዕለተ ሞተ ድረስ ቃለ መሀላችን የቀድሞ ወታደሮች አንድ ሀገር አንዲት ኢትዮጵያ ከዛ ውጭ ሌላው ትርፍ ነው ይኸው ዘር ስትቆጥር ሰላሳ ምናምን አመት ወደ ምን ለውጥ አመጣህ እርስ በርስ እየተባለ አይደል እየተናቆርክ እኛ በሰራዊት ውስጥ ሆነ ከላይ ከኤርትራ ጀምሮ እስከ ደቡብ ኢትዮጵያ ድረስ ሁሉም ብሔረሰብ አብረን የነበር ነው። ዘር ሳንቆጥር ኢትዮጵያ ብለን ሀገራችን ጠብቀናል። ኢትዮጵያ ትቅደም ብሎ ሲመራን የነበረው መንግስቱ ኃይለማርያም የሚባል ወንበዴ ሀገሪቷን ለወንበዴዎች አስረክቦ አውሮፕላን ጠልፎ ዚምባብዌ ደሞ በኩራት ይናገራልኩ ተናግሬ የወጣሁት አልኩ። እኛ ደግሞ እንደው በቃ ነገሩ በርትቶበት ነው። ለካ ኬንያ ሄዶ ከኬንያ መንግስት ጋር ሊነጋገር ሄዶ መፈንቅለ መንግስት የተደረገበት ነበር የመሰለን። አንጅሬ አሁን እውነቱን ተናገረ። እስከ መቼ አንጀታችን ይረር? ወገኖች ለምን እውነትን አትናገሩም? እንደኛ ለምን ራሳችሁን ትደብቃላችሁ? በተለይ ወላጆች ልጆች አሏችሁ አይደል? ልጆቻችሁን ከዚህ ከቅማልነት ነጻ አውጧቸው። ልጆች ያላችሁ ልጆቻችሁ ብሔር ብሔረሰብ ብለው ራሳቸውን ከቅማላቦች ጋር ራሳቸውን ቅማል አድርገው ከሚሞዳሞዱት ጋር ነጻ አውጧቸው። ኢትዮጵያ ትቅደም! ኢትዮጵያ ትቅደም! ኢትዮጵያ ነው ዘላለም ትዱር የምንለው መጀመሪያ ከጎጠኝነት ከኤትኒክ ፌዴራሊዝም ከዘር ድርጅት ነጻ ስትሆን ብቻ ነው። የኢትዮጵያን ስም መጥራት የሚቻለው ከጎጠኝነት ነጻ ስትሆን ነው። ኢትዮጵያ የሚል ሰው ኦህዲድ፣ ፋኖ፣ አማራ፣ ኦሮሞ የሚል መሆን የለበትም። ኢትዮጵያ በቃ ሩዋንዳዎቹን የዋቸው። ከሚሊዮን በላይ ሕዝብ የተቀጠፈው በሩዋንዳ ውስጥ ሁለት ብሔረሰብ ነው ያለው ሁቱና ቱሲ ነው። በአሁን ሰዓት እኔ ሁቱ ነኝ፣ እኔ ውስ ነኝ አንልምለው ምለው አም ሩዋንዳን ፕራውድ ቱ ቢ ሩዋንዳን ነው የሚሉት። አይ ዊሽ ቱ ቢ ኢትዮጵያን። እኔ አሁንም ቢሆን በኢትዮጵያዊነት ነው ምኮራው። የአባቴ ወለየነት የእናቴ ኦሮሞነት ገደል ይግባ። ምንም ማለት አይደለም። ትርፍ ነገር ደሱ እነዚህ ነገሮች። ኢትዮጵያ ግን ጥንታዊት ነች። ጥንታዊት መጽሐፍ ቅዱስ ምስክሯ ነው። አለም እኮ የኢትዮጵያን ጀግንነት ያከበረው እነዚያ የጥንቶቹ ጀግኖች እኮ አማራ ኦሮሞ ብለው አይደለም ጣሊያንን የተዋጉት ኢትዮጵያ ብለው ነው አመዳ ሙሉ ቅማሎች ብሔር ብሔረሰብ ይላል እዚህ ፈሳ ሙሉ ቅማላ የህዋት ዝቃጮች የህዋት ትራሾች የማትረቡ ደግሞ ብሔር ብሔረሰብ ይላል እንዲህ ልካችሁ መንገድ ነው ከአሁን በኋላ ወገኖች ትዕግስት አበቃ እኮ አበቃ እኔ ማንነቴ ሲዳማ ነው። ማንነቴ አማራ ነው። አማራ ዲያግም ወደ እንትን ገብቶ አማራ ዲያግም ወደ ቤተ መንግሥት ገብቶ የዶሮ የነበረውን አመራር ይረከበዋል። ያኛው ደግሞ ባ ነው የሚሉት የፋኖ ሁልጊዜ በፎቶግራፊ ጀግና ነኝ የሚለው ጠመንጃ ይዞ ፎቶ የሚነሳው ይሄ ሞፎ ወፍራሙ ሰውዬ ዘዘባንድ ስሙ ዘመነ ካሴ፣ ዘመነ ካሴ አስራ አራት ዓመት ጠመንጃ ስለ ያዝ ወታደር ነኝ ምንድነው የምትሉ ሲል ነበር። በቀደም አመዳ ቅማላም የሕወሀት ተራፊ፣ ከሕወሀት ጋር የተጣላችሁት በዚሁ በጎጥ ነው እንጂ በየትኛው ስለ ኢትዮጵያ አንድነት? ኢትዮጵያ ስሙ እራሱ ይቀፋችኋል። እንደ ቀፈፋችሁ ይኸው ቅማል ሆናችሁ ቀራችሁ። ጠመንጃ የያዘ ሁሉ ወታደር አይባልም። አመዳ